የገንዘብ ዝንባሌያችንን ወይም ባህሪያችንን ማወቅ። የተወደዳችሁ ቤተሰቦች፣ በዚህ ቪዲዮ ገንዘብን አስመልክቶ ያለንን የግል ባህሪ በአምስት ከፍለን እናያለን። ከገንዘብ አንጻር ያለንን ባህሪ ማወቅ ለተሻለ ማንነት ራሳችን ላይ እንድንሰራ ያግዘናል። ስኮቲና ቢታኒ ስለ አምስቱ የገንዘብ ዝንባሌዎች ዘ ፋይቭ መኒ ፐርሰናሊቲ በጻፉት ግሩም መጽሐፋቸው ውስጥ አንድ ሰው ማወቅ ከሚገባው ነገር አንዱ ከገንዘብ ጋር ስላለው ግንኙነት ነው ብለው ይናገራሉ። ይህንንም ለማድረግ እንዲረዳን ሰዎች ከገንዘብ አንጻር ያላቸውን የግል ዝንባሌ ወይም የግል ባህሪ አይነቶች ገልጸዋል። ገንዘብን አስመልክቶ ያለንን የግል ባህሪና ዝንባሌ ማወቅ ብርቱ ጎናችንን እና ደካማ ጎናችንን ተገንዝበን ወደ ማመዛዘን እንድንመጣ ይደግፈናል። በቅድሚያ ግን ለዚህ ሀሳባችንን በጥሩ መንገድ ለምናድስበት ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲያደርሱ እንጠይቃለን። አንደኛ ሴቨርስ ቆጣቢዎች፣ ገንዘብን ከእጃቸው የሚያስወጣ ነገር ስለማይወዱ በተቻለ መጠን በእጃቸው የገባን ገንዘብ እነሱ ጋር የሚቀርበትን መንገድ ይፈልጋሉ። አንድን ከተጠቀሙበት በኋላ ሊጣል የሚገባውን ነገር እንኳ ደጋግመው ደጋግመው በመጠቀም የታወቁ ናቸው። እቤታቸው የሚገኝን ማንኛውንም ብዙ ጊዜ ያገለገለ እቃ ምናልባት ነገ የሚፈለግበት ጊዜ ይመጣል ስለሚባል በፍጹም አይጣለም። ቆጣቢዎች ነጋዴ እስኪያፍር ድረስ በመከራከር ዋጋ በማስቀነስ የታወቁ ናቸው። ሆኖም በቅናሽ ከመግዛት ይልቅ በነጻ ቢያገኙት አይጠሉ። ቆጣቢ መኪና ሲያሽከረክር ነዳጅ ያለቀውን መኪና ገንዘብ ቢኖረው እንኳን በፍጹም እስከ ጫፉ ሞልቶ አያውቅም። በየመንገዱ ባገኘው ነዳጅ ማደያ እየቆመ የ50ና የ100 ብር ነዳጅ ጠብ እያደረገ ማሽከርከር ይወዳል። ከእጁ የሚወጣው የገንዘብ መጠን ይልቅ እሱ ጋር የሚቀረው ስለሚያጓጓው እንደዚህ በማድረጉ የሚባክነው ጊዜና ጉልበት አያሳስብም። የቆጣቢዎች መልካም ጎን በመቆጠብ ልዩና እውነተኛ የሆነን የደስታ ስሜት ማግኘት፣ ገንዘብን በኃላፊነት በተደራጀ ሁኔታና በታማኝነት በመያዝ የሚታወቅ፣ በስሜት ተነሳስቶ በድንገት ገንዘብ የማያወጣና ግዥን የማይፈጽም። የቆጣቢዎች ደካማ ጎን በተገቢው ጊዜና ሁኔታ ገንዘብ በማውጣት ሊገኝ የሚችለውን ደስታ ማጣት ገንዘብ በማጠራቀም ላይ ያለ ከልክ ያለፈና የተጨናነቀ ግብ ማውጣት ርካሽ የሆነ የገንዘብ አወጣት በቂ ገንዘብ እያለው እንኳ ከርካሽ ሁኔታ ቦታና የእቃ ግዢ የማይላቀቅ ስፔንደርስ ወይም አባካኞች አባካኞች በሄዱበት ቦታ ሁሉ የሚገዛ ነገር ካገኙ ሳይገዙ ማለፍ አይችሉም። አንድ ነገር ካማራቸው የግድ መገዛት አለበት። አንድ ነገር ሊገዙ ገበያ ሄደው እግረ መንገዳቸውን ብዙ ነገሮችን ለቃቅመው የመምጣት ዝንባሌ አላቸው። አባካኞች ብዙውን ጊዜ ከልክ ያለፈ ጋባዦች ናቸው። በየካፌውም ሆነ በየምግብ ቤቱ ሩቅ ተቀምጦ የሚመገብ የሚያውቁት ሰው ካገኙ ተከፍሏል በለው በማለት የመክፈል ዝንባሌ አላቸው። የሰርግ የምረቃ የልደትና የተለያዩ አጋጣሚዎችን በመጠቀም ለወዳጆቻቸው ሁሉ ያለ የሌለውን ስጦታ በመስጠት ደስታን ያገኛሉ። አባካኞች ገንዘብ ሳይኖራቸው እንኳን ተበድረውን ቢሆን የማውጣት ጽኑ ፍላጎት ስላላቸው በእዳ የመዘፈቅ እድላቸው ይሰፋ ነው። በማባከን ዝንባሌ ውስጥ ያለውን ችግር ሊያሳያቸው የሚሞክር ሰው እንኳን ሊገነዘቡት ቀርቶ ሊሰሙትም ጊዜ የላቸውም። የአባካኞች መልካም ጎን ለዛሬ ብቻ በማሰብ ለነገ አለመጨነቅ፣ በስጦታ ሰዎችን የመደገፍና የማስደሰት ሁኔታ፣ ከገንዘብ ፍቅር ነፃ የመሆን ዝንባሌ። የአባካኞች ደካማ ጎን በስሜታዊነት በመነዳት ለሚረባውም ለማይረባውም ገንዘብን ማባከን፣ በስሜት በመነሳት ሳይማከሩ ገንዘብን በማጥፋት ከትዳር ጓደኛና ከንግድ አጋር ጋር ለግጭት መጋለጥ፣ የበጀት ጸር መሆን በተለይም በበዓላት ጊዜ ካለው የደስታ ግለት የተነሳ እቅድን ሁሉ ማዛባት። ሪስክ ቴከርስ ወይም ተዳፋሪዎች። ተዳፋሪዎች አንድን ነገር ለማድረግ ከፈለጉ በዚያ ሁኔታ ውስጥ ያለውን አስጊ ሁኔታ ወይም ሪስክ በመፍራት ወደኋላ አይሉ። ተዳፋሪዎች በከተማ ውስጥ አዲስ የተከፈተ መዝናኛ ምግብ ቤትም ሆነ ሌላ ነገር ካለ ሄደው መሞከር ይፈልጋሉ። አዳዲስ የንግድ እድሎችም ካሉ ገንዘብ አውጥተው መሞከር አይፈሩም። አሁን ባሉበት ከተማ ወይም ሀገር የሌለ አንድ እድል ሌሎች ከተሞች ወይም አገሮች እንዳለ ከሰሙ ጓዛቸውን ጠቅልለው ተነስቶ ለመሄድ ምንም ጊዜ አይፈጅባቸውም። በጥቅሉ አንድ ነገር ለማድረግ ሲነሱ በዛ ውሳኔያቸው ምክንያት ሊከስሩ የሚችሉትን ገንዘብ አስበው ወደ ኋላ ሲመለሱ አይታዩም። የገንዘብ ጥያቄ የመጨረሻ ጥያቄያቸው ነው። ከገንዘብ በፊት ማድረግ የሚፈልጉትን ነገር ያስቀድማሉ። የተዳፋሪዎች ብርቱ ጎን ከአንድ ተግባራቸው በኋላ ሊከሰት ስለሚችለው መልካም ነገር በማሰብ መነሳሳት፣ ከፍርሃት የተላቀቀ አመለካከትና ነጻነት፣ ውሳኔ መወሰንን አለመፍራትና ያለማወላወል የተዳፋሪዎች ደካማ ጎን በይቻላል ብቻ በመሞላት ወይም በመታወር ለአደጋ መጋለጥ፣ ትዕግስተ ቢስ ከመሆን የሚመጣ ችኩልነት፣ ከተገቢው ሰው ጋር ሳይማከሩ ወይም ሳይስማሙ በመንቀሳቀስ ያለ መግባባት ምንጭ መሆን። ሴኩሪቲ፣ ሲከርስ ወይም ዋስትና ፈላጊዎች፣ ዋስትና ፈላጊዎች በአንድ ነገር ላይ በቂ ዝግጅትና እቅድ ሳያወጡ መንቀሳቀስ በፍጹም አይወዱም። መዝናናትን፣ መስራትን፣ መነገድንና የመሳሰሉትን ነገሮች ማድረግ ይፈልጋሉ። ሆኖም እነዚህ ሁሉ ነገሮች በሚገባ ካልታቀደባቸውና ሁሉም ነገር በቁጥጥር ስር ላይ ካልሆኑ ብዙም አያጓጓቸውም። አንድ ነገር ለማድረግ ሲፈልጉ በቂ እቅድ ማውጣቱን፣ እንቅፋት ከተገኘ በምን መልኩ ሊታለፍ እንደሚቻል በሚገባ መታሰቡንና ለሁሉም ነገር በቂ መረጃ ማግኘታቸውን ማወቅ ይፈልጋሉ። ዋስትና ፈላጊዎች በአንድ ነገር ላይ ገንዘብን የማጥፋት ችግር የለባቸውም። ሆኖም በምን ላይ እንደሚያጠፉ ለምን ምክንያት እንደሆነና ከበጀታቸው እንደማያወጣቸው በሚገባ አውቀው ማጥፋት ይፈልጋሉ። የዋስትና ፈላጊዎች ብርቱ ጎን ለአንዱ ያቀዱትን ገንዘብ ለመጣው እድል ሁሉ ስለማያወጡ በገንዘብ አወጣጣቸው የሚታመኑ፣ ነገ የተደላደለ ሁኔታን ለማመቻቸት ዛሬ መስዋዕትነት መክፈል የሚችሉ፣ ለማንኛውም ያልተጠበቀ ሁኔታ ዝግጁነት ያላቸው። የዋስትና ፈላጊዎች ደካማ ጎን ከችግርና አሉታዊ ሁኔታ በመጠበቅ የመጨናነቅ ዝንባሌ፣ ከችግር ነፃ የሚሆኑበትን ሁኔታ ሲያመቻቹ ጊዜን ካላግባብ ማባከንና ከተግባር መገታት፣ ከፍርሃትና ከስጋት የተነሳ የፈጠራ ብቃትን ማጣት። ፍላየርስ ወይም በራሪዎች በራሪዎች በአጭሩ ከመጣው ድር ጋር መብረር የማይፈሩ ሰዎች ናቸው። የሚያደርጓቸውን የሕይወት ውሳኔዎች ከገንዘብ ጋር አያይዘው ማየት አይፈልጉም። አንድን ነገር ማድረግ ከፈለጉ ከዚያ ጋር ተያይዞ የሚመጣውን የገንዘብ ሁኔታ ባለማሰብ ከመጣላቸው ሀሳብና ካላቸው ፍላጎት አንጻር ይበራሉ። አንድ ድል ከታያቸው ለረጅም ጊዜ ከኖሩበት ስፍራ ነቅለው ወደ ማንኛውም ስፍራ ሄዶ ድንኳን በአዲስ ሁኔታ መትከል ምንም አይስቸግራቸውም። ስለ ገንዘብ አስበው ሲጨነቁ ሲሰጉና ግራ ሲገባቸው አይታዩ። ለነሱ የገንዘብ ሁኔታ ቀዳሚ ሳይሆን ሁለተኛ ነው። በአንድ ነገር ራሳቸውን ቤተሰባቸውንና ወዳጆቻቸውን ማስደሰትና ማሻሻል የሚችሉ ከመሰላቸው ምንም አይነት ውሳኔን ከመወሰንና ከማድረግ ወደ ኋላ አይሉም። የበራሪዎች ብርቱ ጎን በኑሯቸው የተረጋጉና ለመርካት ብዙ የማያስፈልጋቸው፣ ከገንዘብ ይልቅ ወዳጅነትን የሚያስቀድሙ፣ ከገንዘብ ውጪ የሆነ የመነሳሳት ዝንባሌ ያላቸው። የበራሪዎች ደካማ ጎን የገንዘብ ሁኔታቸው ከተበላሸ በኋላ የሚነቁና የሚሯሯጡ፣ የገንዘብ ችግርን አፈታት ዘቤን ያላዳበሩ፣ ግብ የለሽና ኃላፊነት የጎደለው የገንዘብ አያያዝ ያላቸው እንግዲህ ከላይ በተጠቀሱት አምስት የገንዘብ ዝንባሌዎች መሰረት ራሳችንን በመመልከት እንደ ምላሽ ልንሰጥ ይገባል። ከዝንባሌያችን አንጻር ያለንን ጎን በበለጠ ሁኔታ ማዳበር ይጠበቅብናል። በተቃራኒው ደግሞ ያለንን የገንዘብ ዝንባሌ ደካማ ጎን በምን መልኩ ልናሻሽልና ከአደጋ ልንጠበቅ እንደምንችል ማሰቡ ጠቃሚ ነው። የስሜት ልዕቀት የገንዘብ ልዕቀትን ያመጣል። ገንዘብ ኃጢአትም ጽድቅም አይደለም፣ አጠቃቀማችን ግን ይወስነዋል። ገንዘብ የገንዘብን ችግር አይፈታም። ገንዘብ ጭራ ነው፣ ዋጋ ያለውን ሰው ይከተላል። ገንዘብ መሳሪያ ነው፣ ልንጠቀምበት፣ ልንገለገልበት ይገባል። ሊጠቀምብን ግን አይገባም። ገንዘብ ጥሩ ባሪያ መጥፎ ጌታ ነው። እስከ መጨረሻ ስለ ተከታተላችሁን እናመሰግናለን። በቀጣይ የምንሰራቸው አይምሮን የሚያድሱ ጠቃሚ ሀሳቦች እንዲደርሱ ቪዲዮን ሰብስክራይብ በማድረግ ይሄ ቪዲዮ ሌሎች ጋር እንዲደርስ ደግሞ ላይክና ሼር በማድረግ ይተባበሩ።